ውድ ቤተሰቦች እንኳን ሰላም መጣችሁ። ዛሬ ይዤላችሁ የመጣ ውድ ደግሞ ማለት ነው ሀዩ ሀዩ በረኪና ብላት አለች ሱመያ በቃ ስሟን ማለት ነው፣ ሀዩን ይዤላችሁ ማቻለሁ። ለቻናል አዲስ የሆናችሁ እንኳን ሰላም መጣችሁ፣ ሰብስክራይብ ማድረጋችሁን እንዲያትረሱ፣ እንዲሁም የዲዋን መልክቷን አብሯት ማለት ነው። እና ሀዩን ሰማችሁ፣ አግ ወይ ጉድ! በቃ ሱመያ በባህር ብረሽ ወደ የመን ካሊርሽ ዘንድሮ አላከርምሽም በአንቺ ምክንያት ባሌ በዛው የጠፋ እንደሆነ አለቅሽም፣ እያለች በቃ ፉከራ በፉከራ ጭለላ በጭለላ በታጃቢ። እሷስ እሺ ጉበባና ትበል ሀዩ። ያቺ ያት ግን ምንድና? ማናት? እንዴት ነው ምንድና? አረ እኔ የሸይጣን ቁራጭ የሸይጣን ምንድን ምናምን የምትለው ያቺ ጉባ ምንድና? ተላላኪዋ ማለት ነው። ሀዩስ እሺ መቼም ተለምዳለች። ይሁንሽ እኔ ገረመችኝ። ያችኛዋ ነው ማና ግን ምንድና? እኔ እንጃ። ታይ ነገ የታረቁ እንዲሆነ ይቆጭሻል። ያችኛው የሀዩ ጓደኛ ማለት ነው ከሱ የባሰኝ ማለት ነው። ታይ በረድበይ በይ። አንቺ ተደርበሽ ነው መታገስ አለብሽ ምናም ብለሽ እንደመምከር አብረሽ ሆነሽ ታከታታ ያለሽ ሀያራ። ጉድ እኮ ነው በቃ። ሳይድ የሱመያ ነው እንዴ? ምን አስባች ነው? ሀዩ ማለት ነው አንቺ እኮ ሁለተኛ ተለጥፈሽ ተለጣፊ ነሽ እሺ እና አላለቀልዴ ነው ደግሞ ምን አገባኝ በቃ የሚስቱ መለጠፍ ስላልለውሽ ሚስቱ ነሽ በቃ ሚስቱ ነሽ ግን ክብርሽን ጠብቂ ሱመያን ለመ ሳዴ ብለሽ ዝቅ አትበይ ማለት ነው በቃ ክቡር ሚስቱ ነሽ አለቀ እና ያኔ ቅናት ነው መሰለኝ እንደዛ እንጨር እንጨር እንጨር ያረጋችሁ፣ ሱመያ ስለበለጠቻችሁ ሱመያ እጅግ ናት። አሰማችሁም ሲጀመር ማለት ነው አሰማችሁም። ሀዩ አሰማሽም? ሱመያ ናቸንፋለን ብለሽ አትርከም። ይበቃና ማለት ነው ትግስትና ሶብራ አድርጊ። ይበቃቻ፣ ይበቃ ሳይዱ ይበቃቻ ለሁለታችሁም፣ ሶስትም አራትም ይጨምራል ገና እና ለሁላችሁም ስለሚበቃችሁ ሀዩ ታይ በረድ በይ። ሱመያ እኮ ሚስቱ ናት ቢላዩ ራሱ የልጆቹ እናት ናት። መቼም አይራራቁም። ስለዚህ የሰኢድ ልጆች ደግሞ አንቺ ለምትወልጃቸው እህት ወንድም ናቸው። ስለዚህ እናታቸውን እንድትሰርይባቸው አይፈልጉም። ይጠሉሻል። እናታቸው አይደለሽ። ስለዚህ ሀዩ ማለት ነው ሀዩ በረኬና እንግዲህ ቅርታረስ ነው። ሱመያ ናት የወጣችልሽ እና ቀስበኝ ሃዩዬ ሀዩዬ ያቤት ያሮ መሪያ ግን ግንደት እንዴት ነው የሚያደርጋት? ያረቢ በቃ አንዴ ባህር ይወጣ ትላለች፣ አንዴ ሰማይ ሰባተኛው ሰማይ ነው አላለች። እኔም ወይ ንግዲ ወሬ እጅጅ ነው የሚለው ሃዩ ማለት ነው። አይጣፍጥም ነው ግን የሃዩ ወሬ ማይጣፍጥም። ሰባተኛው ሰማይ ነው ሞስ ይላለችም። ሰባተኛው ሰማይ ማን ነው የሚሄደው? እንዴ እኛ ፍጡራኖች እኮ ሰባተኛው ሰማይ መሄድ ያንችልም፣ ሀቢብቲ በተአምር ነው ነቢያችን ስለ ላ ስለም የሄዱት እንጂ ከእሳቸው ውጭ ማንም ሰባተኛው ሰማይ የሚሄድ የለም። ስለዚህ ወሬሽ እጅጃ ይበልሽ አስተካክል። ታይ ታይ ሀቢብቲ፣ ያኦምሪ ከሱመያ አትደርሽም። ምንም ብታቋሻት ብትሰርቢያት፣ ምን ብትዳት ማለት ነው ከሱመያ አትደርሽም። ሱመያ ንግስትና፣ በቃ አንቺ አድበሽ ተቀመጭ። ሰኢድም ይመጣል፣ ሸዶ አርኪ ይመጣል። ቢሄድበት አይቀርም። ኢንሻአላ ይመለስልሻል ማለት ነው። ይመጣል በያለሽበት ይመጣል። እና ዋጋ ቢከፍልም ሚስቱ የልጆች ስለሆነ ልጆችን ላይ ማለት ስለሆነ አትል ማለትም አትችም ማለት ነው። እነሱን መፈለግ ግዴታ ነው። ሱመያ ደግሞ ያኔ ላስጠምቃቸው ምናምን ያ ስለነበረ ምናልባት በዛም ተገፋቶ ስሜት አይሆኑ መሰለኝ ሄዲው። ለማንኛውም ይመጣላችኋል ይበቃችኋል። ሱመያም ወደ ራሷ ትመልሳለች። በቃ አብረን ምን እንሆናል እያለች ነው። ምን ሊበቃሽ ነው ግን ሀዩ? ወይም የጉዲሽ ወይም የጉዲሽ ሀዩ እሳማ በየመን ልታገፋፍታ ማለት ነው። እዛቻ በዛቻ ሁና ወደ የመን ብስ ጥርቅ እንድትልላት ሰኢድን እንድትለቅላት ነበር የፈለገችው። ግን ሱመያ ደግሞ የሚገርመው ከሰኢድ ሀገር ሂድ ያለች ሀዩ ካለችበት ማለት ነው እንኳን ወደ የምልትሄድ ቀራበቻችሁ ደግሞ ቀለበት ምናለብ ለብሰው ነው ኬክ የሚገዛለው ፖሮግራም ማዘጋጀት እፈልጋለሁ እያለች ነው። ወይኔ ሀዩ እንዴት ትሆኙ። የሱመያን ቀለበት በማየት እኛ በጉጉት እየጠበቅን ነው፣ ያንችን መንጨርጨር ሀዩዬ ማለት ነው። በጉጉት እየጠበቅን ነው፣ መልካም መንጨርጨር ብለናል ማለት ነው። እና ሰኢድ ደግሞ ማለት ነው በቃ ሀዩንም ምከራ አታይ። ያኔ ሚስት እንዲያለኝ ልጅ እንዲያለኝ እያወቅ ስለሆነ የተደረብ ሽው የሚመጣው ሁላበተ ግስት ለማለፍ ሞክሬ ያለዋለሁ አትበይ። ብቅ ብቅ ላለሁ አትበይ። ሀዩን መወደድና አንቺ ከፈለግሽ ማለት ነው በተግባር ለባልሽ ውድ ሁኝ። በቃ ከዛ ኔ ታገኘዋለሽ ማለት ነው እንጂ እንደዚህ ያለኋለሁ በማለት ልትወደጅ ና የበላይ ልትሆኝ አትችም። የበላይ ንግስት የምትሆኒ በስነስርዓት በአዴብ ሰውን ስታከብሪ ባለሽን ስታከብሪ እርጋታ ሲኖርሽ ነው። እሺ አይ የሀቢብት የአውምሪ የግልቢ እና እንደዛ አለው አለው ነጥር ነጥር ነጠር በማለት የበላይነት አይገኝም። ተረጋጊ፣ ባላችሁ ይበቃችኋል። እንዲሁም ሌላም ይጨምራል። ስለዚህ ምክንያቱም እያወቅሹ ነው። ሁለተኛ የሆን እያወቅሹ ስለሆነ ሌላም ማግባት መብቱ ነው። እናሃያት ማለት ነው፣ ትከሻለሽ፣ ትጎጃለሽ። እና ሀያት ዛሬ ባንቺ ነው የመጣውሽ፣ ወይ ጉዲሽ ቪዲዮሽ ላይ ቸኮ እንዴት እንደተዝናናው እና ዛሬ በሃዩ ነው የመጣሁት። አዩዬ፣ የኔ ቆንጆ፣ የኔ ውድ፣ ለማንኛውም አላ ስባን ታላ ትግስቱን ይስጥሽ። ግን ምንድ ነው እኔ እውነት እውነት ነው ግን እኔ ጫ እውነት አይመስለኝም፣ ግን እውነት ቢሆን እንደዛ ምኮን አይመስለኝም እንዴ ሰው እንዴት ያ ሁሉ ንግግር ይናገራል? ዛራ አይናገርም። ቪዲዮሽን ታያለሽ፣ ትከታተላለሽ። ልጆችም ይሰማሉ፣ ያያሉ። እያደጉ ነው የሚወዱት ይጠሉኛል። ምንም ቢሆን የእንጀራ እናታቸው ነኝ። እናታቸውን ተሰርበባቸው ይጠሉኛል። አጥቴም እንዴ! ሰኢድስ ሰኢድም እኮ ይወዳታል። እና ሱመያን ይወዳታል። እሺ ሱመያ አትሳደቢ። ከተሳደብኩ እሱም ሊጣላ ስለሚችል ነው ማለት ነው። እና ሱመያ ጀግና ናት ለሰይድ ማልተንበረከከች እንኳን ላንቺ ማለት ነው። ሰይድ ራሱ አንዴት ነው አንዴት ነው እያዟዟራችሁ ነው። እና ልቅናም እጅ ብትሰጭ አዩ ታዩ ሱመያ ናታችን ምንም ምንም ማለት ነው። እና ዛሬ የነበረን ቆይታ ይመስላል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዲያትረሱ። ወሰላሙ አለይኩም ወረሀመቱላሂ ወበረካቱሁ።